ሶሪ አረቦቹ አሁንም ልጅ እንደሚያገቡ እኮ አውቃለሁ። ወደ አፍጋኒስታን በዘጠኝ ዓመት እንደሚገናኙ አውቃለሁ። ስለሚገናኙ እሱ አንተ የአልጋ ዳኛ አልነበርክም እኔም አልነበርኩም። ገብተኋላ። በስንት ዓመት እንደሚገናኙ አላህ ነው የሚያውቀው። እኔ ከሚገርመው ያጋጠመኝ በዚህ ሰሞን ማለት ነው፣ በስምንት ዓመቷ አጭዷት እቤት ሊወዝድ ቤተሰብ ናት? አረቦች ሀገር ነው። ወደ አረብ አካባቢ ነው። ነገር ግን ሊገናኙ ያሰቡት ማለት መቼ ነው? ሰርግ ማጨድ ብቻ ነው ያደረገው። ሰርጉ ግን አለ አሁን በዘመናዊነት ሰርጉ ግን አለ ቢያንስ ከአንድ አምስት ስድስት ዓመት በኋላ አለ ቢያንስ አንድ አስራ አራት አመት እስኪሞላ አሁን ድረስ እንዳለ ኔ ማቃሉ ገብቶ ኋላ መቼ እንደሚገናኙ መቼ እንደማይገናኙ እኔ እናንተ አልነበርንም ያህል ጋዳኛም አልነበርንም። እሱ የተቀመጠ ሮ አንዴ ያባትውለ የመሐመድ አሁን አንተ ያልከኝ ስምንት ዓመት አግብቶ ከአንድ አምስት ዓመት በኋላ ሰርግ አደርጋለው አለ። ዊች ኢዝ ሜሬጅ ኮንሱሜትድ ይሆናል ማለት ነው። ባይ ዘ ዌይ ሜሬጅ ኮንሱሜትድ ማለት ምን ማለት ነው? ሜሬጅ ኮንሱሜትድ ማለት ሲሟላ ዊዝ ፔኔትሬሽን ማለት ነው። እፎ የተሳደበ የሚሉትም ይህን ቃል ትርጓሜ ላይ ነው። እኔ ሊትራል ቃሉን የጠራሁት በአማርኛ፣ እንግዲህ ምን እንደምትሉት አላቅም። ፔኔትሬሽን ማለት የሆነ ነገር ሰንጥቆ ሲገባ ማለት ነው። ከአዲሳቶቹ እንዳለ ሜሬጅ ኮንሱሜትድ ሆነዋል በዘጠኝ ዓመት ላይ ይላል። ምን አድጓታል ማለት ነው። ሰንጥቋታል ብለን አንተረጉምም። ወደ አማርኛ አምጡና ተርጉሙት እስኪ። አይደለም አይደለም። አረብኛው አሳየኝ፣ አረብኛው አሳየኝ። ተፈለቀ አረብኛ ማለት ነው ቃሉ አመጣጡ ሳይቀር አስረድቻ አሳምናሃለሁ አመጣጡ ስማ አሁን ምን አለ መሰለህ እንዴ ተረጋጋ በዘጠኝ ዓመቷ ላይ ነው ሜሬጅ ኮንሱሜሽን የሆነው ሜሬጅ ኮንሱሜትድ ከሆነ በዘጠኝ ዓመቷ ላይ በእሷት ብለን አናወራ ወይንም ደግሞ ሊተራሪ ኮንሱሜሽን ምንድን ነው ጋብቻ ከሴክስ ጋር ማለት ነው። ሴክስ ምንድን ነው በአማርኛ ስመዲን፣ ሴክስ ማለት ምን ማለት ነው? አቤት፣ በአማርኛ ስመዲን፣ አቤት፣ አቤት፣ አቤት፣ አንሶላ መጋፈፍ፣ ወሲብ ማድረግ በሚለው እንያዞና እናንተ። ነገር ግን አሁንማ ወራህኝ መጋፈፍ ምናምን እንተሆና ሴክስ ማለት ምን ማለት ነው? ሊትራሊ ወሲብ ማድረግ አበቃ፣ ወሲብ ማድረግ። እሺ ኦኬ። ስለዚህ ሜሪጅ ኮንሱሜሽን ሲሆን ደግሞ ምንድን ነው? ከወሲብ ጋር ማለት ነው። ይህም ቃል ነው የጠራሁት፣ የተማርኮን አይደለም አሁን እዚህ ላይ አሁን እያወራን ያለ ነው ማለት ነው። ከሁለት ሺህ በላይ ሐዲስ ወደ ሙስሊሞች ወደ አስተላለፈችው የሙስሊሞች እናት የአማኞች እናት ወደ ሆነችው ስለ አይሻ ነው እያወራን ያለ ነው እና እኮ ልመልስልህ አሱንም አይደለም እኔ አሁን ስለ ሐዲሱ ነው አይደለም ስለ ሐዲሱ ወደ ጎን አስቀምጠው አሁን እሱ ወደዚህ አይደለም ምኑ ሁለት ሺህ ሐዲስ አስተላልፋል ሁለት ሺህ ሐዲስ አስተላልፋል የሚለውን እኮ እሱን ላሰማህ እሱን ልንገርህ ሁለት ሺህ ሐዲስ የምትሉት ምን መሰለ አይሻን በስድስት ዓመት አገባት በዘጠኝ ዓመት ተገናኛትም አልተገናኛትም እሱን ለጊዜውን ተወውና ሁለት ሺህ ሐዲስ አስተላለፈች የሚባለው ምንድን ነው? እሱ ሁለት ሺህ ወሬዎች አወራች ማለት ነው። እውቀት አይጠይቅም እሱ። እንዴት በለኝ እንዴት በለኝ። እውቀት የሚጠይቀው ለእኔና ለአንተ ነው። እሷ ያወራችሁን መሸምደድ። እሷ ግን የኖረችውን ነው ያወራችሁ አይደለ? እሺ፣ ለምሳሌ ልብሳችን ላይ ፔሬድ ሲነካን በምራቃችን እንጠርግ ነበር ብላ ወደ አስር ጊዜ ተናግራለች። ከሁለት ሺህ ውስጥ አስር ትቀንሳለ። ለምሳሌ ልብሳችን ሲነካን በምራቃችን ያ በምራቃችን እንጠርግ እናጥብ ነበር ብላ የተናገረችው አዲስ ወደ አስር አለ። ይሄ አሁን ከሁለት ሺህ ውስጥ ትቀንሰዋለ። ትልቅ እውቀት ተደርጎ የተወሰደው አንድ በል ቆይ፣ አዳምጠኝ፣ አዳምጠኝ እውቀት ከሚባሉት ውስጥ ሳያል ቡካሪ ሁለት ሳያል ቡካሪ ማሚን ሱና ነቢ ዳውድ፣ እንደዚህ ላይ ደግሞ ነብዩ ቅማል አለበት ብላ የተናገረችው ነው። ይሄውን እውቀት አይፈልግም። ቆይ አንዴ አዳምጥ። እፎይን አንተ ወተ የምትሳደበው መንሱር ዝምተኛ መስለ ምሳበል ትውራት ሽቶ መቀባት እኮ አይደለም ሀብታምነት። የትኛው ሀብት ነው? እናውራ እንዴ?

ለትምህርት ነው የሚሰጠው እንጂ ይሄ ሶስት ጊዜ በልቶ ለሚታራ ምግብ እፎይ ለሱ አይኖርም ለሱ አይኖርም። ለሆዱ የሚኖር አይደለም። ልብስ አንተ የምታብረቀርቀው፣ ሽቶ አንተ የምትነዳው መኪና እሱ የእንደዚ አይነት ነገር ያስጨንቀው እፎይ። ማቴሪያል የሚያስጨንቀው ወንድ አይደለም። ለነፍሳችን እንዴት እንደምን ለነፍስ እንዴት እንደሚኖር የክርስቲያን ህይወት እንዴት እንደሚኖር የሚያስተምር ነው። ክርስቲያን ሆነ ስትኖር ይሄ የብልጭልጭ ነገር የሚያስ ሁሉ ነገር አላፊ ጠፊ መሆኑን ያውቃል። በመኪና መሄድ ምንም የሚያስገርመው፣ ህንፃ ላይ መኖር የሚያስገርመው፣ ቪላ ይሄ ምናምን ምናምን እኛ የምናመልከውን የሚያመልክ ወንድ አይደለም የክርስቲያን ህይወት የሚኖር ሰው ነው። ለክርስቲያን ህይወት ለሚኖር አልጋ ላይ ኖረ፣ መሬት ላይ ሆነ፣ ውጭ ኖረ፣ ውስጥ ኖረ፣ ክትፎ በላ፣ ቆሎ በላ፣ ለሱ ምንም ያ ምንም ነገር አይገርመውም። የክርስትና ህይወት ማለት ያ ነው። ለማታቅ ምግብ ማቴሪያል የሚያስጨንቀን አይደለም የክርስቲያን ህይወት። ፕሊዝ፣ ፕሊዝ አይ አም ቤጊንግ ዩ ፕሊዝ።